ከአበርገሌ ወረዳ የአሸባሪውን የትግራይ ወራሪ ቡድን ግፍ ሸሽተው በሰቆጣ ከተማ የሚገኙ ተፈናቃዮች ለረሃብና ለተላላፊ በሽታዎች መዳረጋቸውን ተናገሩ። የዋግምራ ብሔረሰብ አስተዳደር ምግብ ዋስትና ጽሕፈት ቤት በበኩሉ የችግሩን አሳሳቢነት በመረዳት ልዩ ትኩረት እንዲሰጠው ጥሪ አቅርበዋል። ጻድቁ አለምድረው ተጨማሪ አለው። ከዋግምራ ብሔረሰብ አስተዳደር አበርገሌ ወረዳ በአሸባሪውና ወራሪው የትግራይ ቡድን አማካኝነት ተፈናቅለው የመጡ በርካታ አባወራዎች በሰቆጣ ከተማ ነው የሚገኙት። በዚህ ጣቢያ ከ2500 በላይ አባወራዎች በአጠቃላይ ደግሞ ከ10 ሺህ በላይ ተፈናቃዮች በአንድ ሰፊ አዳራሽ ክፍል ውስጥ ነው የሚገኙት። እየተደረገላቸው ያለው ድጋፍ ዝቅተኛ እንደሆነ ነው የተናገሩት። የሚያርፉበት ፍራሽ እንኳን የላቸውም፣ እንዲሁ ወለል ላይ ተኝተው ነው ያገኘ ናቸው። በርካታ ሕጻናት በርካታ ሰዎች ይስላሉ፣ ለተለያዩ በሽታዎችም የተደረጉ እንደሆነ ነው ለአማራ ሚዲያ ኮርፖሬሽን የተናገሩት። የጭካኔ በትር ያረፈባቸው የአበርገሌ ወረዳ አቅመ ደካሞችና እናቶች ለአመታት ያካበቱትን ሀብትና ንብረት በትግራይ ወራሪ ቡድን ተቀምተው ምጽዋት ጠያቂ ሆኑ። ራባቸውን ለማስታገስ ቀናትን መጓዝ ግድ ሆኖባቸው ወገን ፍለጋ ሰቆጣ ከተማ ደረሱ። ፊትም ደካመን አገር እየሰጠን ቆየ። አገርም የለም አጥተዋል። ራብ ሰቆጣ እርዳታ እየሰጡ ነው እያሉ በግድ መጣሁን። ማክሰኞ ተነስቻ ሐሙስ ገባሁኝ። መጦችም ዝም ብዬ አለሁኝ። ስድስት ልጆች አለን፣ ሰባት ራሴ ጋር ሰባት። መጣትና አንድ ቀን ጉዞ መጣት ከሴርየል ከዛ ከሴርየል ደግሞ እዚህ በመኪና መጣት ያምኖ የጠበቃቸው በሚንዲኪሩ መጠለያ ጣቢያ በአንድ ሰፊ አዳራሽ ከሺህ በላይ ሆኖ መኖር ለበለጠ ረሃብና ርዛት መዳረግና ለተለያዩ በሽታዎች መጋለጥ እንደሆነ ተናግረዋል። እየተደረገላቸው ያለው ድጋፍ ዝቅተኛና የዘገየ ስለመሆኑም አንስተዋል። አንድ ወር ሁለት ሳምንት ሆነዋል። 15 ኪሎ ስንዴ ሰጥተዋል። 15 ኪሎ አይበቃኝም ሆነች። ከዛ እየተበዳደርኩት ነው የምበላው እንጂ የለኝም መጫት። አንድ ወር ከሳምንት ሁለት ሳምንት ሆነዋል። ምንም ምንም የለኝ። መተኛ ጤናም እያመመን ነው። ለሰው ለአንድ ሰው 15 ኪሎ ተሰጥቶናል። እሷንም ጨርሰናል። ፍርናሽ አላገኘሁም። ኮበርታ ለመልበሻ ነው እንጂ ለምንጣፍ አይሆንም። እሷን ግን ከመሬት ከእንትን ከሲሚንቶ ላይ ለብሼ ነው ማድረታችሁ ግን ያው ህፃናቶች ከቀዝቃዛ ላይ ነው የተኛሉት። ለወር ለወራ 15 ኪሎ ይበቃል? ረኔ በጣም ያሳዝናል። ከ2500 በላይ አባወራዎች በአጠቃላይ ደግሞ ከሺ በላይ ተፈናቃዮች በአንድ ምቹ ባለሆነ አዳራሽ መታጨቃቸው ለተላላፊ በሽታ እንደዳረጋቸው ገልጸዋል። በሽታ ላይ ነው ያሉት ሁሉ በሽታ ላይ። በሽታ ደግሞ ተቅማጥ ወደ ላይ ወደ ታች እያደረገ ነው። ጉንፋንም አለ፣ ወባ ይታመሙም አሉ። ህክምናም እዚህ መጥተው የታመመውን ታሟል የተባለውን መርምሮ ቢሄድ ጥሩ ነው። እዛ አቅበን ወይ አክፈን ወይ ማዝለን ምሄዳን ማን ይችላል? ሰዎች አሉ። አሁን እችን አቅፍያት ነው ወይስ አዝያት ነው ምሄዱ? ከጫንቃይ ላይ ይዣለሁ። ካንድ ላይ መሰብሰብ በሽታ እንጂ ጥቅም አያመጣም። አሁን ጤና ይመስላችኋል? ሙላው የታመመ ነው የሚሆነው። ምን ነው አንድ ላይ ሰፍረህ ጉንፋ ሲታመም ከአንዱ ወተጠጋ የአንዱ በሽታ ላይ አንተ ይተላለፍ። በዋግኽምራ ብሔረሰብ አስተዳደር አደጋ መከላከልና ምግብ ዋስትና ቅድመ ማስጠንቀቂያ ቡድን መሪ ወይዘሮ ዝናሽ ወርቁ የተፈናቃዮች ቁጥር በየቀኑ እየጨመረ እንደሆነ ገልጸው ከመንግስት በሚደረገው ድጋፍ ብቻ ችግራቸውን መቅረፍ እንዳልተቻለ አስረድተዋል። ከመጠለያ ጀምሮ ዕለታዊ የምግብ ፍጆታና የጤና አገልግሎት ተደራሽ ለማድረግ ፈተና እንደሆነባቸው ያነሱት ወይዘሮ ዝናሽ የመንግስታዊ ያልሆኑ ድርጅቶችንና በጎ አድራጊዎችን ትኩረት ይፈልጋል ሲሉ ተናግረዋል። ለቤተሰብ ታሳቢ አርገን ነው። በእርግጥ ለአንድ ቤተሰብ 15 ኪሎ ግራም ያ አንደኛ የወፍጮ ችግር አለ፣ ያን አስፈጭተው እንኳን እንዳይበሉ የወፍጮ ችግር አለ። ሁለተኛ የሚኖሩት በአንድ አንድ ሀውስ ሆልድ፣ በዚህ ስንት ሰው መኖር ነበረበት? ሁለት ሺ የሚሆን ሀውስ ሆልድ ነው። እንግዲህ የአብርጌል ወረዳ ብቻ እየኖረ ያለ ቤተ ህጻናቶችንም ስሚንቶ ላይና መሬት ላይ እየተኙ ያሉበት ሁኔታ አለ። ይህ ሁሉንም እንደምታዩ እየሳሉ ያሉበት ሁኔታ አለ። እና የተወሰኑ ድርጅቶች ብቻ ነው መልስ የሰጡ ሁለት ድርጅቶች ወይ ሶስት ድርጅቶች ቢሆኑ ነው። ከዛ ውጭ ያለው ወይ ልጆ ግን ጥናት እያጠና መሄድ ጥናት እያጠና መሄድ ሸልተር ላይ መጠለያ ላይ የሚሰሩ መንግስት ያልሆኑ ድርጅቶች እዚህ ላይ አቅማቸውን አሟጥተው መጥተው ማይሰሩት ለምንድን ነው? በቃ እያያችኋቸው ነው። ሲሚንቶ ላይ አሁን ይሄ መጠለያ ነው ብዬ ለመጥራት ራሱ እንደ ባለሙያ እኔ አይፈቅድልኝም። በዋግምራ ብሔረሰብ አስተዳደር ካበርገሌ በተጨማሪ ከጻግብጂ ዝቋላ አላማጣ ኮረምና ዛታ የተፈናቀሉ በአራት የመጠለያ ጣቢያዎች ከ53000 በላይ ተፈናቃዮች እንደሚገኙ ከዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ያገኘ ነው መረጃ ያሳያል። የአማራ ሚዲያ ኮርፖሬሽን ለተጠናቀረው ዘገባ ጻዲቋላ ምረው ከሰቆጣ